እሺ እነሱም አይጥሬ ማለት ነው። ጭራሽ ጭራሽ ብላችሁ ድሬሷ ሳይቀር መልሽ ያላችኋት ወርቆቿ። እረ ጉድ ፈላ። ግን ጤነኞች ናችሁ በማርያም? የእውነት የአይምሮችሁ ምናል ጥበት ነ የሁበት የምር እናንተ እኮ የሰው ሀገር ኋ ጠጥታችኋል። የሰው ሀገር የሰው ቤት እንዴት ትሪት እንደሚያደርጓቸው አረቦቹ፣ ልጆቹ እንዴት ስራ እንደምትሰሩ የእነሱ እንዴት እንዲህ ሁሉ ነገር ኩ ውጣ ውረድኩ አይታችኋል አይደል እንዴ እንዴ አይምሯችሁ አይቀየርም። ብቻ እናንተ ልብስ መቀየር ብቻ ነው በየቀኑ ይበየቀ ነው ኤቭሪዴ የምትበሉት የምትጠጡት መቀየር ብቻ ነው፣ አይምሯችሁ አትቀይሩትም። የእውነት አይምሯችሁ ቀይሩት። እንደዚህ ብላችሁ ስታወሯን ለእናንተ ሸማ ይዛችሁ ነውር ነው፣ የምር ነውር ነው። አሁን ሀይሜ ከማን ጋር ነው እልህ የገባችው? ከእናንተ ከኦዲየንስ ማለት ነው። ከቡርኬ አይደለም ግን ደግሞ ቡርኬ ላይ ነው እልህ እየተወጣችበት ያለው ማለት ነው። ኧረ ጉድ እኮ ነው። ቢያንስ አሁን እናንተ ጸጥ ብትሉላቸው ደስ ይላል። አሁን በጣም የማይሆን እልህ ውስጥ ነው የከተታችኋት፣ የማይሆን ማለት ነው። እነሱም እየተከባበሩ አይደለም በጣም እየተናናቁ ነው። በጣም በጣም ማለት ነው። በእነሱ የማይጠበቅ ቃላትን እያወጡ ነው። እንዲህ እናንተ ምንም ቢሆን እኮ አብረው እኮ ብዙ ነገር አሳልፈዋል። ብዙ ነገር እንትን ማቴሪያል አይደለም ማስታወሻ የሚሆነው የሰው ልጅ ማለት ነው አብሮ አሳልፈውን እሱ ነው። ቪዲዮ አለ አይደል? ቪዲዮ እሱ እኮ ማስታወሻ እንትን ሚሞሪ ይሆናል ማለት ነው። እና እቃ ካላስታወሳ ማስታወት ካልፈለጋችሁ ሽጣችሁን ለቤተ ክርስቲያን ማስረከብ ትችላላችሁ። ለእኔ ቤጤ መስጠት ትችላላችሁ። ይህን ትምህርት ውሰዱበት እሺ። እንደዚህ ብላችሁ የምታስቡ ማለት ነው። አሁን ሀይሜ ስጦታውን መመለስ ፈልጋ ሳይሆን የእናንተ እልህ ነው እዚህ ውስጥ ያስገባት ከእናንተ ጋር ነው እልህ ውስጥ የገባችው። ምክንያቱም የሚፈልጉ ሴቶች ብዙ ናቸው ብላ ነው እልህ ውስጥ እሷ እሷ እኮ ከእናንተ ብሳ መገኘት ነበረባት አንደኛ ልጅነትም አለ ሁለተኛ ፍቅር አለ ሶስተኛ እልህ ውስጥ ገብታለች የእውነት የእሷ እልህ በስማምኔ አይቼም አላውቅም እና ሁለቱም አሁን ሶስተኛም እሷ አልሸነፍም ብሏታል እረ በስማ ማርያምን የእነሱ ደግሞ በጣም ይለያል በጣም ማለት ነው እዛ ጋር ዳን ያራግባል አሁንም ሀይምዬ ማለት አላቆመም አሁን እኮ ሀይሜ የምር ሀይሜ አፍቅሯት ነው ወዷት ነው። የቀረባት ለጥቅም እኮ ነው የቀረባት። የዋህነቷ ተጠቅሞ የሰውን እንዲጎዳ አትፈልግም። በዛ ላይ እንትን ሼመኝነት አለ፣ ይሉኝታ አለባት። ይሄ ነው ዳን የተጠቀመባት ማለት ነው። እና እኔ እንጃ በምን እንደምትን። አሁን እኔ እንደኔ ማለት ነው የእውነት እንደኔ ብሩኬ ጭራሽ መቅረብ የለበትም ከእሷ ጋራ ማለት ነው፣ ወይም ቪዲዮ አለመቅረጽ። እንዲህ አሁን እኮ ፍጹም ጸጥ ብሎ እያያቸዋል። ወላ አንዳቸውን ወደዛ አይሸኝም። ካሜራ ያስወጣቸው ወይም ካሜራ ያስቆም፣ ወይ ረግድ የፈላ እናንተም ብሎ አስታራቂ በቃ በእነሱ መሃል ማናችሁም አትግቡ፣ አታስታርቋቸው። እናንተ እነሱ ራሳቸው በሚታረቁበት ጊዜ ይታረቃሉ። የእውነት ሶስተኛው ገና አያስፈልገኝም ብላ ነበር አይደል እንዴ ሰው። አሁንም ለመታረቅ ሳይሆን እልህ ነው። እልሁን ውስጥ እንገብታለች እና ብሩኬ ከቻልክ አንተ ተሸነፍላት፣ ካልቻልክ ጭራሽኑ በቃ አትቅረባት፣ ማለት ቪዲዮ ውስጥ አትቅረቡ ሁለታችሁ ማለት ነው። ኧረ ክብር ይኖራችሁ ክብር ተሰጣጡ፣ ክብር ይኖራቸው። የምር ዛሬ የተለያይታችሁ ሁለታችሁም የተለያየ ህይወት ብትኖሩ ቪዲዮዋችሁ እኮ ሚዲያ ያዘው አይቀርም። ሚዲያ ያዘ እኮ አይጠፋም። ልጆቻችሁ ያዩታል። ማናምን ምናምን፣ ነገር የምታወሩትን ቃላት ተጠንቀቁ። የእውነት እኔ ለራሴ ሰቀጠጠኝ። የእውነት የምሬን እኮ ነው እና አሁን የምር ትልቅ ሰው መግባት አለበት ብዬ አስባለሁኝ። ከካሜራ ጀርባ ማለት ነው ግዴታ አኮ ከካሜራ ደቅ ናቸው አይደለም። ከካሜራ ጀርባ ትልቅ ሰው አስገብታችሁ የእምነት አባቶችም ቢሆኑ እንደዛ ብታደርጉ ጥሩ ነው። ምክንያቱም ሁለቱም አልሸነፍም ብሏል። እሷም አልሸነፍም ብላለች፣ እሱም አልሸነፍ። በተለይ ሁለታቸው ፊት ለፊት ከተገናኙ የእውነት የማቴሙ የምሽተኛ ይላል ጉራጌ ሲተርት። እና ሽማግሌ ገብቶ ያስታርቃቸው ማለት ነው። መታረቃቸው እኮ አይቀርም። እስኪ በርድላቸው ድረስ ነው። ግን እሱ እሱም ተሸንፎ አልተገኘላትም። ይሄ ነው አሁን አንደኛ እያቃጠላት። የእናንተው እንዳለ ሆኖ ማለት ነው እናንተ አሁን አግዟቸው ምን በማለት ጸጥ በማለት ዝም በማለት አግዟቸው። የምር አንድ ሰው የሆነ ነገር ሆኖ እንትን እስከምታዩ እስከማያደርግ ከማያደርግ ወይም ከማይሁድ መፊት እናንተ ብትጠነቀቁ ጥሩ ነው ብዬ አስባለሁኝ። በተለይ ላይቭ ላይ ተሰቅላችሁ የምታወሩ ሜንሽን የምታደርጓት ነጆች ማለት ነው ባካችሁ ልጅቷን እንትን አትበልዋት። የማይሆን ነገር ውስጥ እንድትገባ አትገፋፏት። እንደሰማችሁ ነገ ማደርገውን ታያለህ ብሏለች።